ወንዶችን በጠየቅነው ጥያቄ እዚህ ፋስት መረጃ ላይ ወጥተናል። መውጣታችን ካልቀረ ደግሞ ሌላም ጥያቄ ያለን እንጠይቃለን። አሁኬ ጌስ እነዚህ ልጆች በባለፈው ክፍል አንድ እንግዲህ ለወንዶች ጥያቄ አቅርበው ነበረ። የተለያዩ ወንዶች ምላሽ ሰጥተዋል። አሁን ደግሞ ክፍል ሁለት ብለው መጠዋል። እስኪ ጥያቄያቸውን እንስማና ምላሽ እንስጣቸው። ቀጥይ። መጀመሪያ ጥያቄ፣ ወንዶች ለምንድን ነው ትዳር የምትፈሩት? የኢትዮጵያ ወንዶች ወይም አበሻ ወንዶች ለምንድነው ትዳር የምትፈሩት? ኦቪስሊ እንፈራ ነው። ለምን እንፈራው? ገና በሩ ጋ ነው የሚጨንቀው። በሩ ጋ ማለት ነው። ልክ እኔና አንቺ ተግባብተን ምናምን ሽማግሌ ላክ ብለሽ ከሰፈር መረጥ መረጥ አድርጌ ሱፍ አልብሼ የሆኑ ሽማግሌዎችን ልኬ እቤትሽ ጋር እናትና አባትሽ እንዲሁም የቅርብ ዘመዶች ሶፋ ላይ ቁጭ ብለው ኦኬ ይጠብቋቸዋል። ከዛስ ለመሆኑ ልጃችሁ ምንድነው ያለው? ልጃችንን በምንድነው ሊያስተዳድር ያሰበው? አየሽ መጀመሪያ ትዳር ስንገባ አንቺ ለማስተዳደር ነው ሙሉ ኃላፊነት የሚሰጥ ኢኮኖሚካሊ ገመግሙን አልገባሽ። ኢኮኖሚካሊ ምን አለው እንባላለን። ከሌለኝ አንችን አላገኝም ማለት ነው። ስለዚህ እኔንም አንችንም ነው ማስተዳድረው። ሙሉ ኃላፊነት እኔ ጋ ይወድቃል፣ እኔ ትክሻ ላይ ይወድቃል ማለት ነው። እኔ ደግሞ ኢትዮጵያዊ ነኝ፣ አሜሪካዊ አውሮፓዊ አይደለሁም። አብዛኛው ኢትዮጵያዊ ወጣት ኢኮኖሚካሊ ማቹር አይደለም። ስለዚህ ትዳር እንፈራለን። ከዛስ አንችን ላለማጣት ተብሎ የሌለኝን አለው ብለው ሽማግሌዎች ይሰክሳሉ። አንቺ መውነት ይመስልሻል ከዛ ብረን ምናምን እየኖር እያለ ድንገት አገር ሰላም ብለን ወክ እያደረግን ባለንበት ሰዓት ውዴ ያንን ቀሚሳየው እንዴት አባቱ እንደሚያምር አለይ ብዬ ሰክሽ ያለው አስር ሀያ ሰላሳ ሺ ብር አውጥቼ እገዛለሁ። በሱ አታቋሚም። እቤት ሰላም ብለን ቁጭ ብለን ባለንበት ሰዓት እኔ ምል ኔ ቆንጆ መቼን የግላችን መኪና የሚኖረን ቤት አንገዛም እንዴ? አንቺ አለመኛ ነሽ እናቴ። እኛ ኢትዮጵያዊ ወንዶች ሰርቫይቭ ለማድረግ እየታገልን ባለንበት ሰዓት አንቺ እንደ ህፃን ስለ መኪና፣ ስለ ቤት፣ ስለ ብዙ ነገር ነው የምታስቢው። ስለዚህ ለዛ ነው በቃ አትረዱንም። እናንተ ክራይቴሪያችሁ በጣም ብዙ ነው ሲጀመር መጀመሪያ ላይ ራሱ። ስለዚህ ትዳር እንፈራለን። ሶ ለዛ ነው ብዙ ወንዶች ኢኮኖሚካሊ ማቸር ካልሆን ድረስ ወደ ትዳር አንገባም። ኢኮኖሚካሊ ማቸር ስንሆን ግን ምንም ያስፈራን ነገር የለም። ቢኮዝ እናንተንም ሆነ ልጆቻችንን ሃንድል ማድረግ ስለምንችል ማለት ነው። ይሄ ነው ምላሹ። ተንክ ዩ። ቀጣይ ጥያቄ ቀ ያን ጥያቄ ደግሞ ለምዶ ሎት የምታደረጉት ሉት ምንድን ነው ሉት ሉት ታውቃላችሁ፣ እንደ ገስ ሉት ሉት የጆሮ ጌጥ የጆሮ ጌጥ ከሆነ እሱኛ ነው የሚመለከት፣ ወንደቶቻችን ናቸው እንደዛ የሚያደርጉት። ስለዚህ እነሱን ሂዱና ለምንድን ነው የጆሮ ጌጥ የምታደርጉት ብላችሁ ጠይቁ። እኛ ወንዶች ነን አይመለከተንም። ቀጤ እባክሽ፣ ሌላ ጥያቄ። የእኔ ጥያቄ ደግሞ ለምንድን ነው ከብሬክፕ በኋላ ጂም የምትገቡት? ብሬክፕ ካረጋችሁ በኋላ ለምንድን ነው ወደ ጅም ቤት የምትሄዱት? ጅም ቤት እኮ ብሬክፕ አረግንም አላረግንም ወያረውሎ ይጥያል። እኔ ለምሳሌ አምሲንግል ግን ጅም ቤት ጠፍቼ አላቅም። ሁሌ እሰራለሁ። ካፕል በሆንም እሰራለሁ ኢቭን በአገባ ራሱ መስራቴን አልተው ለምን አንደኛ ፊዚካሊ ማችር መሆን መቻል አለብኝ ቢካውዝ ራሴን ድፌንድ ማድረግ አለብኝ ከሆነ ነገር ሁለተኛ አንቺን እኔ ጋር ከመጣሽ አንቺንም ፕሮቴክት የማድረግ ሀላፊነት ስላለብኝ ማለት ነው ስለዚህ እኛ ወንዶች ብዙ ሀላፊነት ነው ያለብን ሰው ለዛ ሁሌ ጅንቤታ አንጠፈም ሁለተኛ ጤናችን ለመጠበቅ እንሰራለን እናንተ አላችሁ አንዴ ብሬክ አፕ ስታደረጉ ምናምን እስኳት ምናምን ነገር ከየት ይመጣል ከዛ ካገባችሁ በኋላ ደግሞ ከየት እንደምታመጡት አላውቅም። ቦርጫችሁ ምናችሁ የሌለ መቶ ክምር ይላል። ከየት ነው የሚመጣው? ው ስታገቡና የሆነን ሰው የሆነን ወንድ በእጃችሁ እንዳደረጋችሁ እርግጠኛ ስትሆኑ ዝርክርክርክ አለባበሳችሁ ምናምን፣ በቃ ፖስቸራችሁ ምናምን እንዳለ። አረ እንዴ! ቀጤ ጥያቄ ቀጤ ባግሽ፣ እሽ። ለምንድን ነው እንደእናቴ ነው ማየሽ የምትሉት? ለምንድን ነው እንደ እናቴ ነው የምናይሽ የምትሉ ነ ምላሹ የአጭርና አጭር ምላሽ ደሮን ሲያታልሏት በመጫኛ ጣሏት የሚባለውን ብሄል ካወቅሽ እሱ ነው እናትን የሚተካ የለም እንደ እናቴ ነው የሚያይሽ ካለሽ እየሰከሰሽ ነው ቢካዝ የሆነ ነገር ከልክለሸዋል እሱን ለማግኘት ነው የኔ ውዴ የኔ ጣፋጭ ያላንቺ ህይወቴ ባዶ ነው የኔ አጥንቴ ፍላጭ እንደ እናቴ እኮ ነው የሚያይሽ ምናምን የሚልሽ የሚሰክስሽ አንቺ እምቢ ስለምትይው የሚፈልገውን ነገር ስለማሰጪው፣ እንደ እናቱ ከቆጠረኝ ማለስታው ቢኮዝ እናቱ ሩሩ ነች። ምንም ነገር እምቢ አትልም፣ ምንም ነገር ወደ ኋላ አትልም ለልጇ። ስለዚህ እንደዛ ብሎ አታሎ የሚፈልገውን ያገኛል። እንደዛ ነው ምላሽ። ኦኬ፣ ላስት ኩዌሽን፣ ቀጥይ። መጨረሻ ጥያቄ የኔ ጥያቄ ደግሞ ሙሉ የኢትዮጵያ ወንዶች ለምረው ያጠራችሁት ምንድን ነው? ምን አይነት ጥያቄ ነ ሁላችሁም ኢትዮጵያውያን ወንዶች ለምንድነው አጭር የሆናችሁት? ኖ ዌይ እኛ ሁላችንም ኢትዮጵያ ወንዶች አጭር ከሆንማ እናንተም አጭር ናችሁ። ምክንያቱም መጥረት ጄኔቲካል የሚተላለፍ ነገር እንጂ ጀስት ለወንድ ብቻ የተሰጠ ጸጋ አይደለም። ስለዚህ እስካሁን የቀጠልነው ጄኔሬሽን ወደፊትም የሚቀጥለው ጄኔሬሽን በእኛና በእናንተ መካከል የሚደረግ ሪሌሽንሺፕ የሚመጣ ነገር ነው። ስለዚህ የሚወለደው ሕፃን ጻ? ኦኬ? ወንዱ አጭር ሴቱ ረጅም የሚሆንበት ምንም አግባብ የለም። ጥንዶቹ አጫጭር ከሆኑ ልጆቹ አጫጭር ናቸው፣ ሴትም ሆነ ወንድ። ጥንዶቹ ረጃጅም ከሆኑ ወንድም ሆነ ሴት ረጃጅም ይሆናሉ እንጂ ወንዱ ተለይቶ አጭር የሚሆንበት ሴቱ ተለይቶ ረጅም የሚሆንበት ምንም አግባብነት የለውም። ሲቀጥል ደግሞ ኢትዮጵያ ውስጥ ሶስቱም ነው ያለው፣ አጭሩም መካከለኛውም ረጁም ነው ያለው። ነው ወይስ እንዴት ነው የምትሉት? እንደ ናይጄሪያ ምናምን ለምን ጃይንት አልሆናችሁ ነው እናንተስ? ቢሆን፣ ይሄ ባይ ዘ ወይ ናቹራል የሆነ ነገር ነው እንጂ እኛ የፈጠርነው ነገር አለ? እናንተም አጭራላችሁ በብዛት መካከለኛም አላችሁ፣ ረጅም አላችሁ። እኛም እንደዛው። ጥያቄ እያስተካከላችሁ ጋይስ። አሁን በእርግጠኝነት ፓርቲ ስሪ ብላችሁ መምጣታችሁ ስለማይቀር አሪፍ አሪፍ ጥያቄ አዘጋጅታችሁ ነው የማይሆን እንደዚ አይነት ደካማ ጥያቄ አታምጡ። ቴንክ ዩ።